ተፈርዶባቸዋል። በደብረ ማርቆስ ከተማ አንድ ሚሊዮን ብር ካልሰጠሽኝ በሚል የእገታ ወንጀል የፈጸሙና ስደራደሩ የነበሩ ተከሳሾች በእስራት ተቀጡ። በደብረ ማርቆስ ከተማ ነዋሪ የሆኑት አንደኛ ላመስግን ካክች፣ ሁለተኛ እሱ ባለው ጥበብ፣ ሶስተኛ ዕድሜ ዓለም ታገለ የተባሉ ግለሰቦች መጋቢት 10 ቀን 17 ዓ ም ከምሽቱ አንድ ሰዓት ላይ በከተማው ከአንዲት ግለሰብ ቤት ባይል፣ ገብቶና አግቶ አንድ ሚሊዮን ብር እንድሰጣቸው ሲጠይቁ እንደነበር ተገልጿል። ግለሰቧ በሰዓቱ ምንም ብር እንደሌላትና በቀጣዩ የጠየቁትን ገንዘብ አፈላልጋ እንደምትሰጣቸው ታግባባቸዋለች። አጋቾቹም ገንዘቡን ከመስጠቷ በፊት ለጸጥታ ኃይልም ይሁን ለማንኛውም ግለሰብ ስለ ጉዳዩ ብትናገር እንደምገድሏት በማስፈራራት ወጥቶ ይሄዳሉ። ከወጡ በኋላም ከግለሰቧ ጋር የስልክ ንግግር እያደረጉ እሷም የተጠየቀችውን ገንዘብ መጠን እንድቀንሱላት ትለምናቸዋለች ከብዙ የስልክ ልውውጥና ማንገራገር በኋላ ገንዘቡን ወደ ሶስት መቶ ሺ ብር እንደሚወርድላት መስማማታቸው ተነግሯል። ግለሰቡም መጋቢት 11 ቀን 2017 ዓመተ ምህረት ወደ ፖሊስ ጣቢያ በመሄድ ጉዳዩን በማመልከት ለገንዘብ ጠያቂዎች ደግሞ የጠየቁትን ብር እንደያዘችና የት መገናኘት እንዳለባቸው እየነገረቻቸው ነርሱም መቀበያበያ ቦታ ያመቻቻሉ። ገንዘብ ጠያቂዎቹ ግለሰቧ ላይ ተደጋጋሚ ስልክ እየደወሉ ቦታ ይቀጥሯታል፣ መልሶ በመደወል የቀጠሯትን ቦታ ይቀያየራሉ። ከሶስት ጊዜ ቀጥሮ መቀያየር በኋላ ስውርና ምቹ ያሉት ቦታ ላይ ገንዘቡን ይዛ እንድትመጣ መቅጠራቸውና መስማማታቸው ተጠቁሟል። የደብረ ማርቆስ ከተማ አስተዳደር ፖሊስ መምሪያ አባላትም ገንዘብ ሊቀበሉ ሲመጡ በቁጥጥር ስር መዋላቸው ተገልጿል። ግለሰቦቹ በከተማው የእገታ የዘረፋና ና የግድያ ወንጀሎች እንደሚፈጽሙ ተጠቁመው ሲፈለጉ መቆየታቸው ተገልጿል። ግለሰቦቹ ገንዘብ ሊቀበሉ እጅ ከፍንጅ ከተያዙ በኋላ በመኖሪያ ቤታቸው በተደረገ ፍተሻ ሁለት ክላሽ ከ55 ጥይት ጋር አንድ ሽጉጥና ጉራዴ መገኘቱ ተነግረዋል። ፖሊስም ጉዳዩን አጣርቶ መዝገቡን ለአቃቤ ሕግ በመላክ ክስ ተመስርቶባቸዋል። የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት ሰኔ 3 ቀን 2017 ዓ ም በዋለው ችሎት ተከሳሾች ህገ መንግስታዊ መብታቸው ተከብሮ ክርክር ሲያደርጉ ቆይቶ የአቃቤ ሕግ ምስክሮችን ሊያስተባብሉ ባለመቻላቸውና ወንጀሉን ስለመፈጸማቸው በሰውና በሰነድ ማስረጃ በመረጋገጡ አንደኛ ዕድሜ አለም ታገለ በ21 ዓመት እስራትና በሁለት ሺ ብር፣ ሁለተኛ ላመስኪን ካክች በ16 ዓመት እስራትና በሁለት ሺ ብር፣ ሶስተኛ እሱ ባለው ጥበቡ በ15 ዓመት እስራትና በሁለት ሺ ብር መቀጣታቸውን ገልጿል። ተከሳሾቹ በሌላ ይገጣ ወንጀል ስድስት መቶ ሺ ብር በመቀበል በፈጸሙት የወንብድና ወንጀል ምርመራ ተጣርቶባቸው በፍርድ ሂደት ላይ መሆኑን ብስራት ራዲዮ ሰምቷል። ሚኪ ነኝ። ከሚኪታቡረን ፎይነ ቻናል ሰብስክራይብ በማድረግ ወቅታዊ እና ታማኒ መረጃ አገኙ። ሰላም ቆዩለኝ።